ቅድስት ድንግል ማርያም በዓለ ልደት የልደት በዓል በሰላም አደረሳችሁ፣ በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ ሁሉ ጊዜ እንደምንናገረው በእግዚአብሔር ቸርነት በእሱ ፈቃድ ከዚህ ደርሰናል። እግዚአብሔር ከዚህ ስላደረሰን ከዚህ ከታላቅ በዓል ወዶ ፈቅዶ ስላደረሰን ነው። እንኳን አደረሳችሁ ያልኳችሁ ይህም የራሱ ምክንያት አለ። ምናልባት ከእኛ ጋር ከዚህ በፊት በወዳጅነት ከእኛ ጋር በፍቅር ከእኛ ጋር በአንድነት ከእኛ ጋር በጓደኝነት ከእኛ ጋር በተለያየ የህይወት አጋጣሚ የነበሩ ዛሬ የሌሉ ሰዎች አሉ። የዛሬ ዓመት ከኛ ጋር የነበሩ ከዛም በፊት የነበሩ ዛሬ ግን የሌሉ ሰዎች አሉ። እግዚአብሔር ከነዛ ሁሉ ለይቶ ከዚች ዕለትና ከዚች ሰዓት ስላደረሰን በድጋሚ ክብርና ምስጋና ይድረሰው። መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላአና ቅፀ ጽዮን እምኩሉ ኩሉ ተዓይኒሁ ለያዕቆብ እግዚአብሔር ያበድሮን እግዚአብሔር ለአንቀጸ ጽዮን ያበድሮን እግዚአብሔር እግዚአብሔር ከያዕቆብ ከተማዎች የጽዮንን በሮች ይወዳል። መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ላይ ነው ይላል። ይህንን ቃል በዳዊት መዝሙር መዝሙር 86 ከቁጥር አንድ ጀምሮ የምናነበው ነው። ይህንን ቃል የተናገረ አባታችን ቅዱስ ዳዊት ነው። መሰረቶቿ የተቀደሱ ተራራዎች ናቸው ቢለውን እንመለከታለን። እነዚህ በተራራ የተመሰሉት የእመቤታችን የቅድስት ድንግል ማርያም ቅድማ አያቶች መሰረቶች የሆኑ እነ አብርሃም እነ ይስሐቅ እነ ያዕቆብ ናቸው እነ ቅዱስ ዳዊት እመቤታችን ቅድስት ድንግል ማርያም ትውልዷ ከአስራ ሁለቱ ነገድ ከነገደ ሌዊና ከነገደ ይሁዳ ነው። በአባቷ በኩል ከነገደ ይሁዳ ከነ ዳዊት የዘረ ሐረግ ስትመዘዝ፣ በእናቷ በኩል ደግሞ ከሊቀ ካህናቱ ከሌዊ የዘረ ሐረግ ትመዘዛለች ማለት ነው። እነዚህ ተራራዎች የተባሉት ቤተ መንግስትና ቤተ ክህነት ናቸው። ከያዕቆብ ነገድ ከነገደ ይሁዳ የሚወለዱ ሰዎች እየተመረጡ ቀኝ ቀኝ አካላቸውን እየተቀቡ ንጉሥ የሆኑ ነበር። ከዚህ ከሌዊ ነገድ ደግሞ የሚወለዱት የቤተ ክህነቱን ስራ የክህነት አገልግሎትን ይሰጡ ነበር ማለት ነው። እና የእመቤታችን መሰረቶች የሆኑት ቤተ መንግስትና ቤተ ክህነት ናቸው ማለት ነው። ከቤተ ክህነት በነገደ ሌዊ ከአሮን ወገነች እናቷ ሐና፣ አባቷ እያቄም ደግሞ ከነገደ ይሁዳ ነው። እና ይህንን ሲያስታውስ አባታችን ቅዱስ ዳዊት መሠረቶቿ በተቀደሱ ተራራዎች ላይ ነው ብሎ ከአብርሃም ጀምሮ የነበሩ አባቶችን ሲያስታውስ ነው። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ለዕብራውያን ሰዎች በጻፈላቸው መልእክቱ ምዕራፍ ሁለት ቁጥር 14 ላይ እንዲህ ይላል ኢነስኦ ለዘነስኦ እመላእክት ዘንበለ ዳእሙ እምዘራ አብርሃም ይላል። የነሳውን የተዋሃደውን ስጋ ከመላእክት የወሰደው አይደለም ከአብርሃም ዘር ነው እንጂ ይላል። እግዚአብሔር ሰውን ለማዳን በፈቀደ በወደደ ጊዜ መላእክትን የመላእክት ወገንን አልመረጠም። ከመላእክት ወገን መልአክ ሆኖ አልተገለጠም። ከአብርሃም ዘር ከሆነችው ከመቤታችን ከቅድስት ድንግል ማርያም ነው እግዚአብሔር ሰው የሆነው ማለት ነው። መሰረቶች ከሆኑ ከነ አብርሃም ነው እግዚአብሔር የተዋህደው ስጋ የነሳው የአብርሃምን ዘር ይዞ ነው ማለት ነው እና መሰረቶቿ የእመቤታችን የቅድስት ድንግል ማርያም መሰረቶች ቅድም የተጠቀሱት ነገደ ሌዊና ነገደ ይሁዳ ናቸው ማለት ነው። ከነዚህ ነገዶች ውስጥ የእነዚህ ነገዶች ደግሞ መሰረቶች እነማን ናቸው? አብርሃም ይስሐቅ፣ ያዕቆብ ናቸው ማለት ነው እና መሰረቶቿ እነዚህ ናቸው የሚለው የአባታችን የቅዱስ ዳዊት ንግግር ይሄ ነው ማለት ነው። እንግዲህ ይህ የእመቤታችን የቅድስት ድንግል ማርያም በዓለ ልደት እጅግ በጣም በናፍቆት ሲጠበቅ የነበረ አባቶቻችን ቅዱሳን ነቢያት አባቶቻችን አበው ቅዱሳን እጅግ በናፍቆት ይጠብቁት የነበረ ልደት ነው። እጅግ በተስፋ ይጠበቅ የነበረ ልደት ነው። አዳም በተሰደደ ጊዜ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እመወለድ ተወለድ ትከ በአምስት ቀን ውስጥ ከልጅልጅ ልጅ ተወልጄ አድነሃለው! ብሎ እግዚአብሔር ቃል ስለገባ፣ በዚህ ቃል መሠረት የቀደሙ አባቶች እጅግ በናፍቆት ይጠብቁት የነበረ ልደት ነው። እግዚአብሔር አንዳንድ ጊዜ ለሰዎች በጎ ነገር ማድረግ ሲፈልግ ደጅ ያስጠናል፣ ደጅ ያስጠናል። እግዚአብሔር የእመቤታችን የቅድስት ድንግል ማርያም እናትና አባት ደጋግ ሰዎች ነበሩ። በህይወታቸው ደጎች ነበሩ፣ ቸር ነበሩ። ነገር ግን ከተቀደሰ የጋብቻ ህይወታቸው የሚጠብቁትን የማህፀን ፍሬ በማለዳ አላገኙም፣ በጠዋት አላገኙም፣ በወጣትነት ዘመናቸው አላገኙም። በዚህ ጊዜ ታዲያ የአብርሃምን አምላክ ስለሚያመልኩ የሳራን ማህፀን በዘጠና አመት ዓመት ያለመለመ እግዚአብሔር ለአብርሃም በእርግናው ዘመን ይስሐቅን የሰጠ እግዚአብሔር፣ አንድ ቀን ይጎበኘናል፣ አንድ ቀን ይዳብሰናል፣ አንድ ቀን ይጎበኘናል ብለው በተስፋ ይጠብቁ ነበር። ይሄ የሃይማኖት ህይወት እንደዚህ ነው። ክርስቲያኖች በሃይማኖት ስንኖር በእግዚአብሔር ተስፋ አይቆረጥም። ሰው በሰው ተስፋ ሊቆርጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥም። ክርስቲያኖች የብሉይ ኪዳን ዘመን ልጅ ላልወለዱ እናቶች ጥሩ ዘመን አልነበረም። በብሉይ ኪዳን ዘመን አንድ ሰው ልጅ ካልወለደ፣ አንዲት ሴት ልጅ ካልወለደች እንደ ኃጢአተኛ ትቆጠር ነበረ። እጡዋ በረከት ይሏቸው ነበር፣ ይገለሉ ነበረ፣ መባአቸውንም አይቀበሏቸውም ነበረ። የተወደዳችሁ ምእመናን ወይትዌከፉ መባአ ኦሙ ለመካናት። በግዝ ቋንቋ መካንና መካን የሚለው ቃል የራሱ ትርጉም አለው። መካን ስንል ቦታ ነው። መካን ብለን ካጠበቅነው ደግሞ አለመውለድ ማለት ነው። እና በዚህ ምክንያት ተገልለው ይኖሩ ነበራል። እና በአንድ ወቅት ቤተ እግዚአብሔር ደጅ ልንሳ እንንሳ ብለው ሄደው ሊቀ ካህናቱ በዛ ዘመን የነበረው ሊቀ ካህናት ሮቤል ይባላል፣ ፊት ነስቷቸው ይመለሳል። ልብ በሉ ምእመናን፣ በዚህ ጊዜ ሀና ታዝናለች። በእውነት አዝና ከቤተ እግዚአብሔር ስትመለስ አርጋብ ከግላግልቶቻቸው ጋራ ሲጫወቱ፣ ርግቦች ከልጆቻቸው ጋራ ሲጫወቱ አይታ፣ እጽዋት አብበው አፍርተው ስታይ ልቧ ተደካባት። እግዚአብሔር ሆይ እኔን ከድንጋይ ፈጥረህኛል ብላ ለቀሰች። ለርግቦች ጫጩት ሰጥተህ አበቦችን አፍክተህ እኔን ከድንጋይ ነው የፈጠርከኝ፣ አለች። የልብ ስብራት ነበረባት። የወደቁትን ማንሳት የተሰበሩትን መጠገን የሚችል እግዚአብሔር፣ ማጽናናት የሚችል እግዚአብሔር ይሄንን የሐናን እንባ ተመለከተ። ከዚህ በኋላ ስዕለት ትሳላለች። ልብ በሉ። ግንቦት ልደታን የስዕለት በዓል ያደረግንበት ምክንያት ይሄ ታሪክ ነው። እግዚአብሔር ብለው ወንድ ልጅ ከሰጠህን ድግር ጠርቦ እርሻ አርሶ ሞፈራ አርቆ ያገልግለን አንልም። ሴት ልጅ የሰጠህን ከሆነም ፈትላ ጋግራ ጠምቃ ታብላን ታጠጣን አንልም። ምን እናረጋለን? ላንተ እንሰጣለን ብለው ተሳ ላንተ አባቶች እንዲህ ይላሉ። የነገሩትን የማይረሳ የለመኑትን የማይነሳ ማን ነው? ክርስቲያኖች ማን ነው? እግዚአብሔር። ሰው የነገሩትን ይረሳል፣ ሰው የነገሩትን ይረሳል፣ የለመኑትንም ይነሳል። ሰው ሰዎችን ለምነን እኮ አንገት ደፍተን የተመለስንበት ጊዜ አለ። እኔም የለኝም ብለው የመለሱን ጊዜ አለ። እግዚአብሔር ግን እንደዚህ አይደለም። እግዚአብሔር የለመኑትን አይነሳ። እግዚአብሔር የማያደርገውን አይናገርም። የተነጋ የተናገረውንም እግዚአብሔር አያስቀርም። ህል ማሳያቸው ሃና የኢያቄም በትር ለምልማ አብባ አፍርታየች እያቄም ደግሞ ነጭ ርግብ በሃና ጆሮ ገብታ በማህፀኗ ስታድር አየ። ምንድነው ብለው ሲተያየቁ የሰጡት ድምዳሜ ፈቃድ እግዚአብሔር ይሁን። ሳራን የጎበኘ አብርሃምን የጎበኘ አምላክ ሊጎበኘን ነው፣ የእሱ ፈቃድ ይሁን። ከነሐሴ አንድ ጀምረው ሱባኤ ገብተው ነሐሴ ሰባት ቀን ኦ ድንግል አኮ በፍቶተ ደነስ ዘተጸነስኪ አላ ዘሩካቤ ዘበሕግ እመሃና ወእያቄም ተወለድኪ ነሐሴ ሰባት ቀን እመብርሃን ተጸነሰች ማለት እግዚአብሔር ስዕለታቸውን ሰማ፣ እንባቸውን ተመለከተ። ከተመለከተ በኋላ በነሐሴ ሰባት ቀን እመቤታችን ቅድስት ድንግል ማርያም ባህና ማኅፀን ተጸነሰች ማለት ነው። ትልቅ ስጦታ ትልቅ በረከት ትልቅ ጸጋ አገኙ ማለት ይሄንን እኮ መሰረት አድርገን ነው ስዕለት ተሳሉ ምንለው እኛ አያችሁ ኢያቄምና ሐና በእርጅና ዘመናቸው ስዕለት ተስእለው ወደ እግዚአብሔር አዝነው ለምነው ሱባኤ ገብተው ማንን አገኙ እመብርሃንን አገኙ ቤዛዊተ ዓለምን አገኙ ድንግል ማርያምን አገኙ ወላዲተ አምላክን አገኙ ማለት ነው። ኢያቄምንና ሐናን የሰማ የኢያቄምንና የሐናን እንባ ያበሰ እግዚአብሔር የሁላችሁንም እንባ ያብስላችሁ። የሁላችንን መሻት እግዚአብሔር አምላክ ይሙላልን። ስዕለት የምንሳለው ይሄንን ታሪክ ይሄንን መሰረት ይዘን ነው። ማለት መቤታችን የስዕለት ልጅ ነች። በስዕለት ነው የተገኘችውና፣ ሁል ጊዜ ብዙ እናቶች ብዙ አባቶች ግንቦት ልደታን መሰረት አድርገው ይሳላሉ ይሳላሉ። መቤታችን የሁላችንንም ስዕለታችንን ልመናችንን ትሙላለን። የእመቤታችን ይሄ የልደት በዓሏ፣ አንደኛ የስዕለት በዓል ነው፣ ስዕለት የምንሳልበት። ሁለተኛ በረከት የሚገኝበት በዓል። እመቤታችን በተወለደች ጊዜ በትውልድ ሰፈሯ በረከት ሆኗል። ሁሉ ነገር ተትረፍርፏል ተትረፍርፏል እና ዛሬ ሀገር ቤት ብትሄዱ በግንቦት ልደታ ጠጉ ሳይጠግብ የሚያድር ነዳ የለም፣ ሳይጠግብ የሚያድር ድሃ የለም። የበረከት በዓል ነው ማለት ነው። ይሄንን የእሷን ልደት ስናከብር ምን እናገኛለን? በረከት እናገኛለን ማለት ነው። እመቤታችን የድህነታችን የመዳናችን የህይወታችን የሁሉ ነገራችን መሰረት ነችን። እመቤታችን ቅዱስ ድንግል ማለት መሰረተ ህይወት ወጥንተ መድኃኒት ዘም ቀድሙ ይሏታል አባቶች። የህይወት መሰረት የእሷ ልደት፣ ልደታችን ነው። ከእሷ ልደት በኋላ ነው ዳግም ልደታችን የተበሰረው ማለት ነው። ዳግም ልደት በትንሣኤ በጥምቀት ያገኘነው ልደት የዛ ልደት ሁሉ መሰረት ማነች? እመቤታችን ቅድስት ድንግል ማርያም ነች። የተወደዳችሁ መናን እመቤታችን ቅድስት ድንግል ማርያምን ሰአሊ ለነ ቅድስት የሚላት አያፍርም። ሰአሊ ለነ ቅድስት፣ አባቶቻችን ሊቃውንት የጸሎት መጽሐፍ ዋነ ቅዱስ ኤፍሬም ሲደርሱላት በእድሜዋ ልክ ነው። ሰአሊ ለነ ቅድስት የሚለው ስልሳ አራት ይሞላል። የእመቤታችን እድሜዋ 64 ነው። ሰዓሊ ለነ ቅድስት፣ ቅድስት ለምኝልን ለሚሉት ሁሉ እመቤታችን አፍጣኒተ ረድኤት ነች። በረድኤት ፈጥና የምትደርስ ነች እመቤታችን። ቅድስት ድንግል ማርያም። ስለዚህ እናታችን ቅድስት ድንግል ማርያምን ልንወዳት፣ ልናፈቅራት ቅድስት ሆይ ለምኝልን ልንላት ያስፈልጋል። የተወደዳችሁ መላ ለምኝልን ቅድስት ሆይ ልንላት ያስፈልጋል። ምክንያቱም የእናተ አማላጅ ፊት የማያስመልስ አንገት የማያስቀልስ ነውና የተወደዳችሁ መና ይህንን በልባችን ዘውትር ልንይዘው ያስፈልጋል። በጥንት ዘመን አንድ የበቃ ባህታዊ ከመቤታችን ጋር ንግግር የነበረው አንድ ባህታዊ ከበዓላቶችሽ መካከል የትኛውን ትወጃለሽ ብሎ እመቤታችንን ጠየቃት ይላል። ለባሕታዊው ባሕታዊ ማለት በጸሎት በተባሕቶ ተወስኖ የሚኖር ማለት ነው። ከበዓላቶቼ ሁለቱን ወዳቸዋለሁ አለች። አንደኛው ልደቴን፣ የተወለድኩበትን ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ወ